መቼ እንደምን ቆያቸው የዝግጅቶቻችን ተከታታዮች ዛሬ አንድ ሪስት እየተገኘች ያለው እዚህ ስቱዲዮ ይህም የታክስ ማሳወቂያ የሚለውን ይሆናል። ታክስ ማሳወቂያ ምንድን ነው? ታክስ የምናሳውቃቸው ታክሶች የትኞቹ ናቸው? መቼ ነው የምናሳውቁ የሚለውን ማብራሪያ ለመስጠት ነው እዚህ የተገኘሁት። እንግዲህ የታክስ ማሳወቂያን በተመለከተ እንግዲህ ማንኛውም ንግድ ፍቃድ አውጥቶ ወደ ስራ ገበታ ላይ ያለው ግለሰብ ነጋደም ይሁን ድርጅት ታክስ ማሳወቂያ ወቅቱና ሕጉን ጠብቆ ማሳወቅ አለበት ይላል። ከዚህ ጋር ተያይዘው እንግዲህ ማሳወቅ ያለበት የትኞቹ ታክሶቹ ናቸው የሚለውን ከዚህ ጋር ተያይዘው ምናልባት እናሳውቀው ታክስ ባለሥልጣኑ ባዘጋጀው ፎርማት መሰረት ነው ማቅረብ ያለብን ወይ ማሳወቅ ያለብን ነው ያለው። እንግዲህ ፎርማቶች ያንዳንዱ ፎርማት ባለስልጣኑ ወይም መንግስት አዘጋጅቶ ለታክስ ከፋዩ እያቀረበ ይገኛል። ከዚህ ጋር ተያይዞ እንግዲህ በተዘጋጀው ቅጽ ወይም ፎርማት መሰረት ነው ማሳወቅ ያለብኝ። ምናልባት ታክስ ከፋዩ ባቀረበው ወይም በሚያዘጋጀው ፎርማት ወይም ማሳወቂያ ቅጽ ሳይሆን ባለስልጣኑ ባዘጋጀው ቅጽ መሰረት ነው ማቅረብ ያለበት ወይም ማሳወቅ ያለበት ነው እያለ ያለው እንግዲህ ከዚህ ጋር ተያይዞ እንግዲህ ያልንበት ጊዜ አሁን ቴክኖሎጂ ጋር ተያይዞ እንግዲህ በቴክኖሎጂ በኤሌክትሮኒክስ ነው ታክስ እየቀረበ ያለው ማለት ነው እንግዲህ በኤሌክትሮኒክስ የትኛውን ታክስ ማሳወቅ ያለብን በኤሌክትሮኒክስ ነው እንግዲህ። ያው ከዚህ በፊት የነበረው አሰራር ታክስ ከፋዩ እዚህ ወይም ባለስልጣኑ ባለበት መስሪያ ቤት ተሰልፎ ነበረ ሲያሳወቅ የነበረው። ያው አሁን ጊዜው ቴክኖሎጂ እያደገ በመምጣቱ ታክስ እያሳወቅን ያለ ነው። ባለንበት ላይ ሆነን ኦንላይን ነው እያሳወቅን ያለ ነው ማለት ነው እንግዲህ የዚህ ጥቅመታ ብዙ ነው። ከዚህ ጋር ተያያዘው እንግዲህ ኦንላይን ስናሳውቅ 24 ሰዓት ውስጥ በፈለግነው ሰዓት ማሳወቅ እንችላለን። በሰባት ቀን ውስጥ የትኛውን በፈለግነው ቀን ማሳወቅ እንችላለን። በ365 ቀናት ውስጥ በፈለግነው ጊዜ ግብርን አሳውቀን የመክፈል እንችላለን። ይሄ እንግዲህ ጥቅመታ ነው ማለት ነው። ከዚህ ጋር ተያያዘው ብዙ ጥቅመታዎች አሉት። አላስፈላጊ ጊዜ ማባከን ነበር እንግዲህ ቅድም በነገርኳችሁ ታክስ ከፋዩ በፊት የነበረው አሰራር ያው ተሰልፎ ነበረ ሲያሳውቅ ነበረው። አሁን ባመጣው ቴክኖሎጂ ያው ይሄ ጊዜው እየተጠቀመ ይገኛል። ያው ጊዜ ማባከም አሁን የለም ማለት ነው። ባለበት ላይ ሆኖ በፈለገው ሰዓት ላይ ማሳወቅ ይችላል። 24 ሰዓት ውስጥ ከፈለገ ጠዋት፣ ከፈለገ ከሰዓት፣ ከፈለገ እራት በልቶ ከተኛ በኋላ ከእንቅልፍ ሲነቃ ዲካሙ ከጨረሰ በኋላ በፈለገበት ሰዓት ላይ አሳውቆ ማሳወቅ ብቻ ሳይሆን መክፈል ይችላል። ይሄ ጠቀሜታ ነው። የሰው ኃይልም የገንዘብ ወጪዎችም ነበሩ ይሄን ቀንሷል። ያው የሰው ኃይል በፊት ተሰልፎ ነበር ሲያሳውቅ ነበረው ይሄን ቀንሷል። ሌላው ገንዘብ ወጪዎች ነበሩ። የትራንስፖርት ወጪ ነበር፣ እዚህ መጥቶ ሲሰለፍ ቁርስ፣ ምሳ የሚያወጣ ወጪዎች ነበሩ። ይሄ ሁሉ ቀንሷል ተብሎ ይታሰባል ማለት ነው። ሌላ የሚሰወሩ እና የሚጠፉ ሰነዶች ነበሩ። እንግዲህ ያው ሰው ሲሰለፍ ሰነድ ተሸክሞ ነበር አመጥቶ ሲያሳውቅ ነበረው። ገንዘብን በመቁጠር ነበረ ሲከፍል የነበረው ገንዘብ ቆጥሮ ደረሰኝ አስቆርጦ ነበረ ሲሄድ የነበረው። ይሄ ሁሉን አስቀርቷል። አሁን ኦንላይን በመሆኑ ሰነዶችንም ኦንላይን ነው የሚያሳውቁ። ኦንላይን ሰነድ አይጠፋም፣ ይኖራል። ፕሪንት አድርጎ እዛ ባለበት ላይ ነው የሚያስቀምጦ፣ ገንዘብንም ኦንላይን በቴሌብር ይከፍላል። ከዚህ ከዚህ አንጻር ብዙ ጠቀሜታዎች አሉ ማለት። ስለዚህ ይሄንን ያው ግብር ከፋዩ ምናልባት በብዛት አሁን ባለንበት ደረጃ ላይ እየተጠቀመ ይገኛል ብዬ አስባለሁ ያልጠቀመ ካለም ይሄን ቅርቦ በመመዝገብ ኦንላይን ሲስተም ውስጥ መግባት ይሄንን እንድጠቀም የምል ይሄ ለማብራራት ፈልጋለሁ። እዚህ ጋር ተያይዞ ይሄንን በመጠቀም ኦንላይን በማሳወቅ ማሳወቅ ብቻ ሳይሆን በመክፈል ያው አላስፈላጊ ከሆኑ ቅጣት አላስፈላጊ ሆኑ ቅጣት ጊዜ ካለፈ መክፈል አለብን። ታክስ በጊዜ ካልከፈልን በተባለው በተቀመጠው ሕግ መሰረት ካልከፈልን ቅጣቶች አሉ። ቅጣት ብቻ ሳይሆን አንድ ድርጅት ተቀጣ ማለት ሪከርድ ተያዘ ማለት ነው። እንግዲህ ሪከርድ ተያዘ ማለት ደሞ ነገ ሌላ ነገር ሲፈጠር ቅድሞ ነበረው ሪከርድ ስላለ ያ ሪከርድ ሪፈር ስለሚደረግ ቅጣት ብቻም ሳይሆን መቀጣት ብቻ ሳይሆን ሪከርድም እንዳይያዝ በወቅቱ ታክሱን መክፈል አለባችሁ ማለት ነው። እንግዲህ የምናሳውቃችሁ ታክሶችን በተመለከተ ብዙ አይነት ታክሶች አሉ። እንግዲህ ሀገራችን ብዙ አይነት ታክስ ነው እየሰበሰበች ያለችው። ቅድመ ግብር ወይም ዩዘልድ የሚባል ነገር አለ። የሰራተኛ ደሞዝ አለ ተጨማሪ እሴት ታክስ ወይም ቫት አለ። ተርኖቨር ታክስ አለ። ኤክሳይዝ ታክስ አለ። ሱስ ታክስ አለ። ዲቪደንድ ታክስ ወይም ትርፍ ክፍል ታክስ አለ። ዓመታዊ ግብር አለ። እነዚህና ሌሎች ታክሶችን እንግዲህ ማሳወቅ የሚጠበቅብን ታክሶች ናቸው። እነዚህን በጊዜና በወቅቱ ማሳወቅ አለብን። ጊዜን በተመለከተ እንግዲህ ቅድመ ግብርን በተመለከተ ማሳወቅ ያለብን በየወሩ፣ ህጉ ላይ የተቀመጠው ነገር ማሳወቅ ያለብን በየወሩ ነው። እንግዲህ የሚመለከተው አካል እንግዲህ የሚመለከተው አካል የሚባሉት ፒኤልሲ፣ ሼር ካምፓኒ፣ ሽርክና ማህበር፣ ግለሰብ ነጋዴ በ145 2011 በወጣ መመሪያ መሰረት፣ መመሪያ ቁጥር 145 2011 በወጣ መመሪያ መሰረት በዘርፍና ገቢያቸው ባለፉት ተከታታይ ሶስት አመት 10 ሚሊዮን እና ከዛ በላይ ያስመዘገቡ ነጋዴዎች እነዚህ ዊዞልድግ ማድረግ ግዴታ አለባቸው። እነዚህ ምን ማድረግ አለባቸው? ዊዞልድግ በማድረግ በምጣኔው መሰረት ለባለስልጣኑ በወቅቱ መክፈል አለባቸው። በየወሩ ነው። ለምሳሌ የዚህን ወር በሚቀጥለው ከአንድ እስከ ሰላሳ ባለ ጊዜ ውስጥ አሳውቆ መክፈል አለባቸው። ማሳውቅ ብቻ ሳይሆን አሳውቆ መክፈል አለባቸው ነው። ሌላ ቅድመ ግብርን በተመለከተ እቃዎች ወደ ሀገር በሚገቡበት ጊዜ እንግዲህ እሱን በጉምሩክ ቅርንጫስ በትበት በኩል መክፈል እንዳለባቸው ህጉ አስቀምጦታል ማለት ነው። የስራተኛ ደሞዝን በተመለከተ ልክ እንደ እንደ ቅድመ ግብሩ በየወሩ ማሳውቅ ያለብን በዚህ ወር የከፈልነውን ደሞዝ ስራተኛ ቀጥረን ስራ ምናሰራ ከሆነ ለሰራተኛ ከሚከ ለሰራተኛ ከሚከፈለው ደሞዝ ላይ በሚጣኔው መሰረት ቀንሰን ምን ማድረግ አለብን? በሚቀጥለው አንድ እስከ 30 ባለ ጊዜው ውስጥ አሳውቀን አሁንም መክፈል እንዳለብን ህጉ ላይ ተቀምጧል ማለት ነው። ሌላው ባትን በተመለከተ እንግዲህ ባት በፊት በነበረው አዋጅ ከ2016 በፊት በነበረው አዋጅ በየሶስት ወር ነበር ስናሳውቅ ነበር ነው። በየወሩ የሚያሳውቁም አሉ። ነገር ግን አሁን አጠቃላይ ባት መዝጋቢ የሆነ ሰው አጠቃላይ በባት ተመዘጋቢ በህጉ መሰረት እንግዲህ የተመዘገበ ሰው በየወሩ ነው ማሳወቅ ያለበት። ታክሱ ማሳወቅ ያለበት በየወሩ ነው ማለት ነው። ልክ እንደዚህ እንደ ሰራተኛ ደሞዝ እንደ ዊዝሆልዲንግ የዚህን ወር በሚቀጥለው አንድ እስከ 30 ባለ ጊዜ ውስጥ አሳውቆ የመክፈል ግዴታ እንዳለበት ህጉ ላይ አዋጁ ላይ ተቀምጧል። አዋጁ 13 41 2016 የወጣ የባት አዋጅ መሰረት በየወሩ ማሳወቅ ግዴታ እንዳለብን ያብራራል። ሌላው ቲኦቲ ነው፣ ወይም የሽያጭ ታክስ የሚባለው ማለት ነው። የሽያጭ ታክሲን በተመለከተ እንግዲህ ቲኦቲን በየወሩ ማሳወቅ ያለባቸው ግለሰብ ከሆኑ ማንኛውም ደረጃ ሀለቶ ሀ ግብር ከፋ የሆኑት ምን ማድረግ አለባቸው? በየወሩ ቲኦቲ ማሳወቅ አለባቸው። ደረጃ ለ ከሆኑ፣ ደረጃ ለ ከሆኑ በየሶስት ወሩ ነው ማሳወቅ ያለባቸው ይላል። በየሶስት ወሩ ነው። ደረጃ ሀምሮ ሀ ከሆኑ ግን አመቱ መጨረሻ ላይ ከሀምሌ አንድ እስከ ሰላሳ ባለ ጊዜ ውስጥ አሳውቆ የመክፈል ግዴታ አለባቸው ይላል። ከዚህ ጋር ተያይዞ ከደረጃ ሀለ ቶሃ ጋር እኩል በየወሩ ማሳወቅ ያለባቸው የፈደራል ግብር ከፋዮች በየወሩ ማሳውቅ አለባቸው ይላል። እንደነ ፒኤልሲ፣ ሼር ካምፓኒ፣ ሽርክና ማህበር እነዚህም እንደ ደረጃ ሀለ ቶሃ ደረጃቸው ሀለ ቶሃ ስለሆኑ እነዚህም ቲኦቲን ንግድ ካወጡበት ጊዜ ጀምሮ በየወሩ አሳውቆ መክፈል አለባቸው ነው ነው እያለ ያለው። እንግዲህ ምናልባት እነዚህ ቲኦቲ፣ ቫት፣ ኤክሳይዝ ታክስ ሽያጭ ከሌለ በዜሮም ቢሆን ማሳወቅ አለባቸው ይላል። ሽያጭ ከሌለ በዜሮም ቢሆን ማሳወቅ አለባቸው። ይሄን ያለ ማሳወቅ በሕግ ያስቀጣል፣ ያስጠይቃል፣ በአስተዳደርም በወንጀልም ያስጠይቃል። ስለዚህ ይሄንን በየወሩ ማሳወቅ፣ መክፈል፣ ዜሮ ከሆነ በዜሮ ማሳወቅ ግዴታ እንዳለባቸው ሕጉ ላይ ተቀምጧል ማለት ነው። ሌላ ኤክሳይዝ ታክስን በተመከረ እንግዲህ በኢትዮጵያ ውስጥ የሚመረቱ እና ከውጭ በሚገቡ ምርቶች ተብሎ በሁለት ይከፈላል። በአገር ውስጥ የተመረቱት ከሆኑ እቃዎቹ ምናልባት ፋብሪካ ውስጥ በሚወጡበት ጊዜ ያው ታክስ መክፈል ግዴታ አለባቸው ይላል። ፋብሪካ ውስጥ ፋብሪካ ውስጥ ጥቅም ላይ የዋሉ እቃዎች ከሆኑም እነዚህ ኤክሳይዝ ታክስ የሚከፈልባቸው እቃዎች በዋሉበት ጊዜ ያው መክፈል አለባቸው ይላል። ሌላው በአንድ ወር ውስጥ ከማምረቻው ፋብሪካ ውጪ ባደረጋቸው እቃዎች ላይ ሊከፍል የሚገባውን ኤክሳይዝ ታክስ የሚቀጥለው 30 ቀን ከማልፈው በፊት መክፈል አለበት ነው እንግዲህ ልክ እንደ ቲኦቲ እንደ ባት። የዚህን ወር በሚቀጥለው 30 ቀን ከማለፉ በፊት አሳውቆ የመክፈል እነዚህ ኤክሳይት ታክሲንም የመክፈል ግዴታ እንዳለባቸው ያብራራል። ሌላው ከውጭ ወደ ሀገር የሚገቡ ከሆነ እንግዲህ በጉምሩክ በኩል በግዴታ ያው ይሄ በአስገዳጅነት በጉምሩክ በኩል በመጣነው መሰረት ኤክሳይት ታክስ ከፍሎ ማስገባት እንዳለባቸው ህጉ ያስቀምጣል። ሌላው የትርፍ ክፍፍልን በተመለከተ እንግዲህ ትርፍ ክፍል ሼር ካምፓኒ ሽርክና ማህበር፣ ፒኤልሲዎች እነዚህ ዲቪደንድ ወይም የትርፍ ክፍፍልን ለመንግስት 10% በምጣነ መስረት መክፈል እንዳለባቸው ያብራራል። ምናልባት ለየት የሚያደርገው የትርፍ ክፍፍልን ሼር ካምፓኒ ሽርክና ማህበር ለመንግስት 30% ግብር ከከፈሉ በኋላ ቀሪው ላይ ቀሪው 70% ላይ 10% ለአባላቱ ትርፍ ክፍፍል የሚያከፋፍሉ ከሆነ በምጣኔው መሰረት አስር ፐርሰንት ለመንግስት ግብር መከፈል አለበት ይላል። ምናልባት ሁለት አይነት ነገር ነው ያለው። አንደኛ ካፒታል የሚያሳድጉ ከሆነ ታክስ አይከፍሉ። ነገር ግን አባላቱ ለአባላቱ የሚያከፋፍሉ ከሆነ ከሚከፍለው ክፍያ ላይ አስር ፐርሰንት ቀንሶ ለመንግስት ግብር መክፈል አለበት ይላል። ይሄን ጊዜ በተመለከተ በየአመቱ ነው የሚከፈለው። በአመት አንድ ነው የሚከፈለው። ለምሳሌ አሁን ያልንበት አመተ ምህረት 2017 ነው። የ2017 ስራ ተሰርቶ ምናልባት ለመንግስት የሚከፈለው ግብር ከተከፈለ በኋላ የሚቀጥለው ሐምሌ 1 2017 እስከ ሰኔ 30 2018 አመተ ምህረት ድረስ ይሄንን ቀሪውን 70% ወይም ለባራቱ ማከፋፈል አለበት ወይም ካፒታል ማሳደግ አለበት ካፒታል የሚያሳድግ ከሆነ ካፕታል ስለማደጉ መጀመሪያ በቃለ ጉባኤ አባላቱ ይወስናል። ካፕታል ደግሞ ይወስናል። ከዛ በኋላ ለንግድና ኢንዱስትሪ ማሳወቅ አለበት። ከንግድና ኢንዱስትሪ ሰነድ በመያዝ ቃለ ጉባኤ ጨምሮ በውልና ማስረጃ አጽድቆ ለገቢዎች ቅድም እንደነገርኳችሁ የ2017ን ከሐምሌ 1 2017 እስከ ሰኔ 30 2018 ዓመት ድረስ የካፕታል ስለማደጉ ቃለ ጉባኤ የንግድና ኢንዱስትሪ ደብዳቤና በ ለማስጀመር የጸደቀው ሰነድ ይዞ ካሳወቀ ያው 10 ፐርሰንቱን አይከፍልም። ነገር ግን ልክ እንደዚሁ ከሐምሌ 1 2017 እስከ ሰኔ 30 2018 ዓመት ድረስ ለአባላቱ ዲቪደንድ ወንትርፍ ክፍፍር ካከፋፈለ 10 ፐርሰንትን ለመንግስት መክፈል እንዳለበት መመሪያ ቁጥር 7 2011 መመሪያ ቁጥር 7 2011 እዛ ላይ አስቀምጦታል። እሱን ፈር ማድረግ ይቻላል። ነገር ግን ይሄ ካልተደረገ ይላል ወይም አባላቱ ካልተከፋፈለ ወይም ካፒታል ካላደገ ልክ ቀኑ ሲያልፍ ሰኔ ሰላሳው ሲያልፍ ማለት ነው። ድርጅቱ 10 ሺህ ብር አስተዳደራዊ ቅጣት ይቀጣል። በተጨማሪ ፍሬ ግቡን 10% መክፈል እንዳለበት መመሪያ ቁጥር 7 2011 ያብራራል ማለት ነው። እሱ ብቻ ሳይሆን ሌሎች ንግድ ስራ የሚያቆሙ ወይም ንግድ ስራ የሚያቋርጡ አሉ በተለያየ በአንድም በሌላ ምክንያት ንግድ ስራ የሚያቆም ወይም ንግድ ስራ ያቋረጠው ድርጅት ካቆመበት ቀን ጀምሮ በሰላሳ ቀናት ውስጥ ለባለስልጣኑ በጽሁፍ ማሳወቅ አለበት ይላል። ይሄም አንድ ማሳወቅ አንዳንድ ድርጅቶች ስራ ያቆሙና ለገቢዎች ወይም ለባለስልጣኑ አያሳወቁ ስራ ስለማቆማቸው ካቆሙበት ቀን ጀምሮ በሰላሳ ቀናት ውስጥ ለባለስልጣኑ በጽሁፍ ማሳወቅ እንዳለባቸው በህግ ላይ ተቀምጧል ማለት ነው። እንግዲህ ከዚህ ጋር ተያይዞ ምናልባት ሲያሳውቅ ቅድሚያ ታክስ ማሳወቂያ ማቅረብ እና ሊከፍል የሚገባው ታክስ ካለ መክፈል አለበት። ከፍሎ ልክ ያንን አሳውቆ መክፈል አለበት። ታክስ ሲከፍል ባለስልጣኑ ኦዲት በማድረግ ለዚያ ግለሰብ ወይም ለዚያ ድርጅት ምን ያደርጋል? ክሊራንስ ይሰጣል። ክሊራንስ ካልወሰደ፣ ይህን ስለማቆሙ ሪፖርት ካላደረገ ያው ተጠያቂ ነው መሆኖ ያው ይቀጣል፣ በህግም ይጠየቃል። በወንጀልም በአስተዳደርም በወንጀልም እንደሚጠየቅ ነው የሚያብራራ ማለት ነው። ሌላ ታክስ ከፋዩ ከኢትዮጵያ ሊወጣና በጊዜያዊ በጊዜያዊነት ዓለም አለመሆኑ ካረጋገጠ ይሄም ከመውጣቱ በፊት መክፈል ያለበት ታክስ ከፍሎ ክሊራንስ መውሰድ እንዳለበት ህግ ሁላ ተቀምጧል ማለት ነው። ሌላ ሰንጠረዥ መን በተመለከተ አሁንም በሰንጠረዥ መ ገቢ የሚያገኝ ግብር ከፋይ ልክ እንደዚሁ መክፈል ያለበትን ግብር መክፈል ያለበት ነው። ይሄንን አዋጅ 979 2008 አንቀጽ 50 እስከ 64 ሰንጠረዥ ላይ ሰንጠረዥ መ ገቢ ግብር ያብራራል ማለት ነው እንግዲህ ግብሩ ተቀናሽ ካልተደረገ በስተቀር ይላል። የሰንጠረዥ መን ግብር ከፋይ ግብርን ያስገኘው ግብይት ከተደረገበት ቀን ጀምሮ በሁለት ወራት ውስጥ አሳውቆ መክፈል አለበት። እንግዲህ ምናልባት ይሄን ግብይት ያከናወነው ድርጅት ከሆነ ምናልባት ከሚከፍለው ክፍያ ላይ ተቀናሽ ካላደረገ ተቀናሽ ካልተደረገ ምን ማድረግ አለበት? ግቢ ግብይት ከተከናወነበት ቀን ጀምሮ በሁለት ወራት ጊዜ ውስጥ አሳውቆ መክፈል አለበት። እንግዲህ የሰንጠረዥ መን በተመለከተ 1979/2008 አዋጅ ነው አንቀጽ 50 እስከ 64 ላይ የትኞቹ ናቸው የሚለው በሰፊ አስቀምጦታል ማለት ነው። እነዚህ ገቢ ያገኘ ሰው እንግዲህ ግብሩ ካልተቀነሰ ምን ማድረግ አለበት? ግቢቱ ከተከናወነበት ጊዜ ጀምሮ በሁለት ወራት ውስጥ አሳውቆ መክፈል እንዳለበት በሕጉ ተቀምጧል ማለት ነው። ሌላ እንግዲህ ምናልባት ከራስ ገቢ ላይ ግብር ቀንሶ የመያዝ ግዴታ ያለበት ግብር ከፋዮች አሉ። እነዚህ የሚባሉት እንግዲህ ከራስ ገቢ ላይ ግብር ቀንሶ ከመቀጠር ጋር ተያይዞ ለምሳሌ ቆንስላ ጽበትበት ኤምባሲ አካባቢ እየተቀጠሩ ሰራተኞች ከራሳቸው ግብር ቀንሶ ራሳቸው ናቸው ማሳወቅ ያለባቸው ላይ እነዚህ ደግሞ በየሶስት ወሩ ነው መጥቶ ማሳወቅ ያለባቸው። በየሶስት ወሩ ሶስት ወሩ መጨረሻ ካለፈ በኋላ በሚቀጥለው አንድ እስከ ሰላሳ ባለ ጊዜ ውስጥ ከራሳቸው አሰልቶ በምጣነ መሰረት ራሳቸው ናቸው አመጣው ማሳወቅ ያለባቸው ነው እያለ ያለው ጉ ሌላው አመታዊ ግብርን በተመለከተ እንግዲህ አመታዊ ምናልባት ቤት ክራይና የንግድ ትርፍ ገቢ ግብር አመታዊ ማሳወቂያን በተመለከተ እንግዲህ አንድ ሰው ካገኘው ገቢ ላይ በየአመቱ ነው የሚያሳውቁ ማለት ነው። እነዚህ የሚያሳውቁት በኢትዮጵያ አቆጣጠር ሂሳብ የሚዘጉ ከሆነ በኢትዮጵያ አቆጣጠር በሂሳብ የሚዘጉ ከሆነ ደረጃ ሀለቷና ደረጃ ሀለቷ የሚባሉት እንግዲህ ከአንድ ሚሊዮን በላይ ገቢ ያስመዘገቡት ግለሰብ ነጋዴዎች ናቸው እነሱና ሸር ካምፓኒ ሽርክና ማህበር ፒኤልሲ የሚባሉት ከሐምሌ አንድ እስከ ጥቅምት ሰላሳ ባለ ጊዜ ውስጥ ነው ማሳውቅ ያለባቸው ያለው ያለው ማሳውቅ ብቻ ሳይሆን አሳውቆ መክፈል ያለባቸው እነሱ ጊዜ ወይ ሄነው ማለት ነው። ለደረጃ ላይ ከሆነ እንግዲህ ደረጃ ላይ የሚባሉት ግለሰብ ነጋዴ ሆኖ ከ500 ሺህ እስከ 1 ሚሊየን ገቢ ያላቸው ናቸው። እነሱም ከሐምሌ አንድ እስከ ጳጉሜ 5 ወይም 6 ባለ ጊዜ ውስጥ አሳውቆ መክፈል ያለባቸው ደረጃ ሐምረዋ የሚባሉት አምስት መቶ ሺህ በታች ያሉት ግለሰብ አምስት መቶ ሺህ በታች አመታዊ ገቢ ያላቸው ግለሰብ ነጋዴዎች ናቸው። እነዚህም ግብር የሚከፍሉበት ጊዜ ከሐምሌ አንድ እስከ ሐምሌ ሰላሳ ባለ ጊዜ ውስጥ አሳውቆ መክፈል አለባቸው ነው እያለ ያለው። እንግዲህ የትኛውም ነጋዴ ያው ንግድ ፈቃድ አወጥቶ ወደ ስራ የሚገባ ነጋዴ ይሄንን ህግ በመከተል ያው በተባለው ጊዜና በተባለው ወቅት አሳውቆ የመክፈል ግዴታ አለበት ነው